እንግዲህ በሀይሚና በብሩክ መሀል የተፈጠረውን ነገር ሁላችሁም ያያችሁት የሰማችሁት ነገር ነው። ትናንትና ሀይሚ በፋሲል ብቻ ሳይሆን በብሩክም የተናደደች ይመስል ነበር። ሁሉንም ነገር ጥላ ነው የሄደችው። ፋሲል እባክሽ ይቅርታዬን ተቀበይኝ ሲላት ያንተ ይቅርታ ምንም ማድረግልኝም ሕይወቴን አበላሽተዋል ከብሩክ ያለኝን ነገር በጣም በጣም እስከ መጨረሻው ላላገኘው ላልመለስ አድርገኝ ደርሰ ነበረ ምንም ባላደረግኩት ነገር በማለት እንግዲህ በጣም ተበሳጭታ ነበረ። በሱ ብቻ ሳይሆን በብሩክም አዝና ነበረ ማለት ያው ደብሯት ነበር ብሩክንም ለማውራት አልቻለችም። ብቻ ሁለታቸውንም በቆሙበት ጥላቸው ሄዳ ነበር። ድጋሚ ደግሞ እንግዲህ ብሩክም ሲፈልጋት እንግዲህ ሀይሚ ቡታጅራ ጥላው እንደሄደች ና ምንም ማውራት እንዳልፈለገች ነው ብሩክ ሲናገር የነበረው። ና ሀይሚ ቡታጅራ ልትሄድ ያደረጋት ነገር ምንድን ነው? ብሩክስ በዚህ ልክ እየከፋው እንደሆነ በፊት የነበራቸው ፍቅር በጣም እየቀነሰ መሄዱንና አሁን ላይ ደስታ እየራቃቸው እንደሆነ በጣም ከባድ ጊዜ እያሳለፈ እንደሆነ ብዙ ነገሮችን ተናግሯል እና ሀይሚም ደግሞ በጣም ትንሽ ከበድ ያለ ሁኔታ ላይ ነው ያለችው። አጠቃላይ ስለ ሀይሚ ስለ ብሩክ አዲስ ነገር አለ እሱን አወራላችኋለሁ፣ ሀሳብ እሰጣችኋለሁ። በመጀመሪያ ግን ውድ የቻናሌ ቤተሰቦች እንዴት ቆያችሁ? ስለመጣችሁ ከልብ አመሰግናለሁ። ለክርስትና እምነት ተከታዮች ለሆናችሁ ዛሬ ስቅለት አርብ በጣም በጣም ደስ የሚል ቀን ነበረ፣ ደስ የሚል ውሎ ነበር። እንኳን አደረሳችሁ ለማለት እወዳለውኝ እንግዲህ የአመቱ ሰው ይበለን። እኔም ከስንት አመታት በኋላ ነው በስደት ሳሳልፍ የነበርኩት ልጅ እግዚአብሔር ወዶና ፈቅዶ ለዚህ ቀን አውቅቶኝ በሀገሬ ላይ እንግዲህ ስግደትን ስሰግድ ወይም ደግሞ ስቅለትን እዚህ አሳልፍ ያለውኝና በጣም ደስ ብሎኛል። ለፋሲካም ደግሞ እዚህ ላሳልፍ ነው እግዚአብሔር ይመስገን ማለት እወዳለሁ። እናንተንም በሰላም ወደ ሀገራችሁ እንዲያስገባችሁ ለሀገራችሁ እንዲያበቃችሁ ያሰባችሁትን ነገር ሁሉ እንዲሞላላችሁ ትልቁ ምኞቴ ነው። በእያላችሁበት ክፉ አይንካችሁ። በሰላም ተመለሱ። በጤና ከምን ሙሉ አካላችሁ እንድትመለሱ ትልቁ ምኞቴ ትልቁ ጸሎቴ ነው ለናንተ እግዚአብሔር ክፉ ሳያስነካ በሰላም ለሀገራችሁ አብቃችሁላለሁ። በመቀጠል እንግዲህ ሀይሚና ብሩክ ዛሬ መጠዋል ማለት ነው። እውነት ለመናገር ብሩክ በጣም በጣም በጣም እያሳዘነኝ ነው የሚገኘው። ሀይሚ እንግዲህ ትናንትና ከተፈጠረው በኋላ ተናዳ ሁሉ ነገር ጥላ ሄዳ ነበረ። በኋላ ላይ ግን ብሩክንም እንዳኮረፈችው ና ያው ብሩክንም በደንብ በስርዓት ልታወራው ፈቃደኛ እንዳልሆነች ነው ሲናገር የነበረው። ብሩክንም ትታ እንግዲህ ቡታጅራ ሄዳለች። ለምንድን ነው ተብላ ስትጠየቅ እንግዲህ በቃ ማረፍ ፈልጋለሁ፣ ከራሴ ጋር ጊዜ መውሰድ ፈልጋለሁ ነው እያለች የምትገኘው። ና ብሩክም ተከትሏት እንግዲህ ቡታጅራ ገብቷል ማለት ነው። ያው ተስማምተው ነበር ነገራቶች። እኔም ፋሲል ለመናገር እውነቱን ንገሪኝ ካላችሁኝ መጥፎ ሰው ሆኜ አይደለም፣ ወይም ደግሞ ይቅርታውን ላለመቀበል ፈልጌ አይደለም። ግን ልጁ ሀይሚም የተናገረችው ነገር አለ፣ ባለፈው ከካሜራ ጀርባ ተደብቆ እኛል ያለያየ ነበረ ሰው አለ የመጣ ሰው አለና ፋሲል ደግሞ አሁን በግልጽ እኔ መጥቼ እንደዚህ እንደዚህ ምናምን ብሎ ያወራው ነገር ነበርና፣ ከካሜራ ወይም ደግሞ ከኛ ጀርባ ያለው ሰው ፋሲል ቢሆንስ ምንም የማምነው ነገር የለም፣ ይቅርታውን ልቀበል አልችልም በጭራሽና፣ ያላወራረድኩት ሂሳብ አለኝ። ህይወቴንማ እንደዚህ አመሰቃቅሎ ዝም ብዬው አላልፍም ነው እያለች የምትገኘው ብሩክ ደግሞ አጥፍተሻል፣ ይቅርታ ጠይቄ ነው እያላት የሚገኘው ብሩክንም የተናደደችበት ምክንያት ለዚህ ነው። ብዙ ነገር አድርጎኝ ያላደረግኩትን አድርገሻል ብሎ በሰው ፊት ብዙ ነገር ካስባለኝ፣ ብዙ ስም ካሰጠኝ በኋላ እንዴት መጦ ይቅርታ ይጠይቀኛል? ይቅርታ ይጠይቀኛል። አንተስ እንዴት ይቅርታ ትለዋለ? ነው ይቅርታ አድርግለት ለምን ትለኛለ? ምናምን ነው እያለች የምትገኘው። ና አጠቃላይ፣ እስኪ ስለ ፋሲል እናውራ። እኔ ስለ ፋሲል ነግሬያችኋለሁ። ትናንትና ይሄ ልጅ አልኳችሁ፣ በጋጭ በቪዲዮ መጦ፣ በአካል መጦ፣ በዚህ ልክ ከተናገረ፣ በዚህ ልክ ካወራ፣ በዚህ ልክ በሀይሚና በብሩክ መሀል ፍቅ በፍቅራቸው መሀል ገብቶ ይህን ያህል ክፍተት ፈጥሮ ይህን ያህል ሀይሚ እንኳን ሳታውቅ ብሩክ እንኳን ሳያውቅ በእነሱ ህይወት ላይ ገብቶ ይህም ሁሉ መንገድ ከሄደ በኋላ ይህን ሁሉ ጉዞ ከተጓዘ በኋላ ሰው ናቸው። ብሩክም የሆነ ክፍተት ይኖረዋል። በቃ ሀይሚን የሆነ እንደ አምናት ያደረገው የሆነ ነጥብ ጥሎ አልፏል፣ በአጭሩ ማለት ነው። የሆነ ጠባሳ ጥሎባቸው አልፏል። ና ይህን ነገር ማደግ የቻለ ያለ ነገር አይደለም። አንድ ቀን ተውት፣ እሺ ለተመልካችም ሊያስ ሊያስተምር ፈልጎ ነው እንበል ሀይሚንም ላስተምር ነው ወይ ብሩክ ሊባል ይችላል። ተውት ይባል፣ ግን ይህ ሁሉ ቀን ያቆየው ምክንያት የራሱ ምክንያት ስላለ ነው። አልለያይለት ሲሉ በቃ በጭራሽ እነሱ አንድ ሲሆኑበት ብሩክ በቃ እንደጠበቀው ቡግ ብሎ ተጮሆ ተናዶ ተበሳጭቶባት እንዴት ቀለበት ታደረግ ያለች ምናም ብሎ ጥሏት ተበሳጭቶ እንዲሄድ ነበር ሲጠብቅ የነበረው። በደንብ አድርጌ ነግራቸዋለሁ፣ ግን አልሆንለት ሲል ብሩክም ሀይሚን እያመናት ሲመጣ ከዛም አልፎ ተርፎ እሱን እስከ መደባደብ ሲደርስ፣ ይሄ ነገር ያስጨነቀው ያሳሰበው ፋሲል እንግዲህ በጸባይ መጧል ማለት ነው። ምንድን ያለው ይቅርታ አድርጊልኝ፣ ያደረግኩት ነገር ውሸት ነው፣ እንደዚህ እንደዚህ ነው ምናም ብሎ ዋሸ። ውሸት አይደለም እያደረክ ያለው ነገር። ጊዜና ቦታ ቢመቻችል ክፍተት ቢፈጠር የእውነትን ብሩክ ታጋሽ ባይሆን በጣም አስተዋይ ባይሆን ነገራቶችን ቀስ ብሎ ማያይ ልጅ ቢሆን እስካሁን ሀይሚና ብሩክ እህላቸው ተበጥሶ ነበር። እውነት ለመናገር አብሮነታቸው በጭራሽ እዚጋር ነበር የሚያቆመው፣ ከዚጋር ነበር የሚያበቃው። ግን ስላልቻልክ ያንን ነገር፣ ብሩክ የዋህ ነው በጣም በቃ፣ ነገራቶችን አርቆ በማሰብ ሀይሚዬ ተሳስታ ሊሆን ይችላል ብሎ መጀመሪያ ሀይሚን ለመረዳት ለመርዳት ፈቃደኛ ሲሆን አልቻልክም። ያኔ እንኳን ሀይሚና ብሩክ ጥሏት ሲሄድ ያኔ አንተ የስ እያልክ ነበር እየጨፈርክ ነበር። በጭራሽ ፋሲልን ማመን አለብሽ ብዬ አላስብም። ሀይሚ፣ በጣም ትክክል ነገር ነው የተናገርሽው። ፋሲል በጭራሽ የሚታመን ሰው አይደለም። ይሄ ልጅ በጋአድ መጦ በዚህ ልክ ተመልካችንም ዋሽቶ እናንተንም ደብቆ በዚህ ልክ በእናንተ ህይወት ውስጥ ጣልቃ ገብቶ ብዙ ነገሮችን ካቦካ ከጋገረ በኋላ ይቅርታ ማለቱን አልዋጥኩትም፣ አልተዋጠልኝም። ሌላ ከጀርባ ሌላ ሴራ እንዳለ ነው የሚሰማኝ። ብቻ ግን ፈጣሪ ይሆናችሁ ነው የምለው እና ብሩክ በጣም ነው ያዘነው። እውነት ነው የነበራቸው ደስታ ከዚህ በፊት በቃ ጥሩ ቀን ውለው በጣም ተመልካችም ደስተኛ ሆኖባቸው እነሱም ደስ ብሏቸው በቃ ለትራሳቸው የሚነግሩት ጥሩ ነገር ነበር ይዘው የሚሄዱት። አሁን ግን ሀይሚ የሆነ ጥፋት አጠፋች፣ ብሩክ ለምን እንደዚህ ያደረገች ጭንቀት ሀሳብ ነው ይዞ የሚሄደው። ሀይሚም ደግሞ ለምን እንደዚህ በዚህ በሱ ምክንያት እንደዚህ ተፈጠረ እንደዚህ እንደዚህ ጭንቀት ሀሳብ ይዛ ነው የምትሄደው እና አሁን የድሮ ፍቅራቸው፣ የድሮ መተሳሰባቸው፣ የድሮ መዋደዳቸው፣ የድሮ መተማመናቸው እውነት ለመናገር ትንሽዬ ፐርሰንት እየሻሻ እየሻከረ የመጣበት ሁኔታ ነው እያየው የምገኘው እና ያ የሆነበት ምክንያት በእርግጥ ጥንካሬያችሁን ሳላደንቅ አላልፍም። ገና ትንንሽ ልጆች ናችሁ፣ ገና ወጣቶች ናችሁ፣ ገና ብዙ ብዙ መሄድ የምትችሉ ልጆች ናችሁ እና ግን በቃ እንደ ትልልቅ ሰው ነው የምታስቡት። በጣም በጣም ማረቃችሁ ነው የምታስቡት። ያ ነገራችሁ መሰለኝ እስካሁን እንድትቆዩ አብራችሁ በፍቅር ጸንታችሁ በመዋደድ በመተሳሰብ እንድትቆዩ ያደረጋችሁ ና ብዙ የሚለያያችሁ ነገር ነበር። በድብቅም በጋድም የወጣ ብዙ ነገሮች መጠዋል። ብዙ ሰዎች በህይወታችሁ ጣልቃ ገብተው ወጠዋል። ምንም አልችል ብለው ማለት ነው ና የእናንተን ጥንካሬ እናንተ መውደድ የእናንተ መተሳሰብ የናንተ እጅ ለእጅ መያያዝ እንግዲህ ነገራቶች እንዲረግቡ አድርጓል። ግን ለእናንተ ደግሞ እንደዚህ የሆነ ችግር በተፈጠረ ቁጥር አንድ ነጥብ እያያዛችሁ እየሄዳችሁ ነው፣ ብሩክ በሀይሚ ላይ፣ ሀይሚ በብሩክ ላይ አንድ አንድ ነጥብ እያያዛችሁ እየሄዳችሁ ነውና ይሄ ነገር ክፍተት ፈጥሮ ፈጥሮ ፈጥሮ መጨረሻ ላይ ሌላ ነገር ሌላ መልክ እንዳይዝባችሁ በጣም ትልቅ ፍርሃትና ስጋት አለብኝና ና እየወደዳችሁትም አንድ ሰው ልትለዩ ትችላላችሁ፣ ምክንያቱም ብዙ ነገሮች አሉ። መዋደድ መፋቀር ብቻ አውሮ ሊያኖራችሁ ላይችል ይችላል። የሆነ ሰዓት ላይ መለየት ሊመጣ ይችላል እና ያ ነገር በጣም ያስፈራል። ለማንኛውም እጅ ለእጅ ብቻ ሳይሆን ለልብ ለብም መገናኘት መያያዝ አለባችሁ ማንም ሰው እናንተን ሊለያያችሁ ሲመጣ አንዱ ናችሁ ነው ማሸነፍ ያለባችሁ። ችግራችሁን ከካሜራ ጀርባ ነው መፍታት የለባችሁ፣ ቁጭ ብላችሁ አውርታችሁ ነው ልል የምችለው። ሀይሚ ደግሞ እንደዚህ ቁጣ ቁጣ ማለት የለብሽም። ምክንያቱም እዚህ ጋር የብሩክ ምንም አይነት ጥፋት የለበትም። ቀለበቱን ስራ ያደረግሽ አሳዝኖት ነው እንዴት ቀለበትን ያህል ተቀብለው አሁን ላይ እንደዚህ ትለዋለች በሚል ነገር ነው ብሩክ ይቅርታ እንድትጠይቀው ያረገሽ እንጂ ወይም ደግሞ የጠየቀሽ እና ችግሮቹ እንዲፈቱ እዛ ላይ እንዲያልቁ ፋሲል በህይወትሽ ላይ ሌላ ጣልቃ ገብቶ ሌላ ውሳኔ፣ ሌላ ነገር አምጥቶ ደግሞ እንዳያጨናንቅ ሰላም እንዳይነሳሽ ብሎ እንጂ አንቺ ሙሉ በሙሉ ጥፋተኛ ነሽ ብሎ አይደለም። ለማንኛውም ጥፋትሽን ያው ያለውን ነገር ተናግራችኋል፣ ሆኖታል፣ ወጥቷል። ብዙ ሰዎች ብዙ ነገር ብለውሻል፣ እኛም ጭምር አምተንሻል፣ አልዋሸሽም። ምክንያቱም ቀለበትን ያህል እንዴት ተቀብለሽ የሚለው ነገር አለና በውስጥሽ ብዙ ያሽው ነገር አለ። ለማንኛውም አሁን ላይም ከፋሲል ጋር ወደዚህም ወደዛ ማለት አይጠበቅብሽም። ስለሱ ምንም መርሳት እርሺ በቃ፣ እውነታው ታውቆልሻል፣ እውነታው ታይቶልሻል፣ እውነታው ተገልጦልሻል። ብሩክ ያለውን ነገር ሁሉ ነገር አይቷል እና ብሩክ ላይ መቆጣት፣ መጮ፣ መናደድ፣ መበሳጨት የለብሽም። እሱንም ለቀሽ ሜዳ የለብሽም። ለምን እሱ ትክክለኛ ያንቺ አጋር ነው። በዚህ ሁኔታ ውስጥ ሆነሽ እንኳን ጥሎሽ አልሄደም፣ አልተወሽም። ሊያስተምርሽ ብዙ ሞከረ ብዙ አለፋ ብዙ ደከመ እንጂ አንችን ሊጠላሽ አይችልም እስከ መጨረሻውም ጥሎሽ ሊሄድ አይችልም እና አንችም ነገራቶቹ እያንዳንዱ የምታያረጊያቸው ነገሮች ብሩክን ሊያሳጣሽ እንደሚችልም አይተሻል በቃ የተሳሳተ ነገር አድርገሽ እና ለማንኛውም ሀይሚዬ መረጋጋት አለብሽ ከጀርባሽ ማንም ምንም ቢያወራ ምንም አይመጣም ፋሲልን ጨምሮ ማለት ነው ማንም ሰው ምንም ሊያደርግሽ አይችልም ብቻ አንችን ብሩክን መልቀቅ የለብሽም ከብሩክ ሀሳብ መውጣት የለብሽም ብሩክ ላንቺ የማይጠቅም ነገር ሊመክርሽ አይችልም። ወይም ደግሞ ላንቺ የማይጠቅም ነገር አታደርጊ ሊልሽ አይችልም እና ቢያንስ በቻልሽው አቅም ብሩክ የሆነ ነገር ሲናገርሽ ወይ እንደዚህ አርጊ እንደዛ አርጊ ብሎ ሲናገርሽ፣ ይሄ ነገር ከምን አንጻር ነው ያለኝ ብለሽ አንዴ ሶስቴ አራቴ ደጋግመሽ ያንን ነገር ስታስቢ፣ ምናልባትም እሱ የተናገረው ትክክል ሊሆን ይችላል ብዬ ነው የማስበው እና በመሀላችሁ ምንም አይነት ክፍተት መፍጠር የለባችሁም። ክፍተት ግን ከሚዋደዱ ሰዎች ከሚፋቀሩ ሰዎች በጣም የሚተሳሰቡ የሚዋደዱ ሰዎች መሀል የሚገቡ ሰዎች በጣም በጣም እኔ ከሰይጣን ለይቻላያቸውም ለነገሩ ሰይጣን የሚልካቸው ሰዎች ናቸው። በሰው ደስታ የማትደሰቱት እኛ እንኳን የማናውቃቸው ሰዎች የማያውቁኝ ከነ መፈጠራችን። አሁን እኔ አስቴር ማን እንደሆነች አያውቁም፣ ሀይሚያውን በጭራሽ። እኔ ልታውቀኝ አትችልም ብሩክም አቆኝም አታቃ አያውቆኝም። ሁለቱም ግን እኔ እነሱን ስለማውቃቸው፣ የነሱ ደስታ ስለሚያስደስተኝ፣ የሰው ደስታ ስለሚያስደስተኝ እስከ ጥግ ድረስ እከታተላቸዋለሁ እስከ ጥግ ድረስ በቃ የእነሱን ቪዲዮ ያለው እስከ ጥግ ድረስ በቃ ለነሱ ጨነቃለሁ። ልክ እንደ ቤተሰብ ከቤተሰብ አካል አንዱ አድርጌ ነው ወስዶ የራሴ ማለት ነውና፣ የሀይሚ ታናሽ እህቴ ታላቅ እህቴ ትመስለኛለች፣ ብሩክ ታላቅ ወንድሜ ታናሽ ወንድሜ ይመስለኛል። እስከዚህ ድረስ ነው የተግባባ ነውና ሌሎች ሰዎች ደግሞ በቅርበት ስለነሱ የሚያውቁ የነሱ መልካምነት እያወቁ ራሱ እነሱን ለመለያየት በዙሪያቸው ብዙ የሚያንጃብቡ ሰዎች አሉ እኔ ነገራቸዋለሁ በፊትም ነገራቸዋለሁ በሃይሚ በብሩክ መሃል የሚገቡ ሰዎች በጣም የሚመጡ ሰዎች አሉ ብዬ ከዚህ በፊትም ስለ ፋሲልም ነገራችሁ ነበር ጭምጭምታ ስሙን ባልናገርም በቤተሰብ ዙሪያ ራሱ አለ አዳዲስ ነገር ማለት ነው ግን ልናገር የፈለኩት ነገር ምንድን ነው አሁንም ብሩክ ሃይሚን የሚለቅ ከሆነ ሃይሚ ብሩክ የምትለቅ ከሆነ በቃ መለያየታቸው ግልጽ ነው የሚሆነው የማይላቀቁ መቼም የማይለያዩ ከሆነ በሀሳብን በምንም አንድ የሚሆኑ ከሆነ ግን ማንም ሰው ሊለያቸው አይችልም። ምክንያቱም ፈጣሪ ስላገናኛቸው ና ሁለታችሁ አንድ መሆን በጣም ትልቅ አስተዋጽኦ አለው ብዬ ነው የማስበው። ብቻ ግን በሰላም እንግዲህ ችግሮቹ ተፈትተው ሀይሚና ብሩክ ተቃቅፈው ተለያይቷል። እሙሽ ጋም እንደሚወስዳት ቃል ገብቶላታል። እሷ መሄድ እንደምትፈልግ ነግረዋለች። ለማንኛውም ሀይሚዬ ቶሎ ነገራቶች ላይ ውሳኔ አትወስኝ። በህይወትሽ ላይ የተረጋጋች ሰው ሆኜ የተረጋጋች ሴት ሆኜ አርቃ የምታስብ ጠንካራ ብርቱ ሴት፣ ብልጥ ሴት፣ ብልህ ሴት መሆን አለብሽ ብዬ ነው የማስበውና ብቻ ብሩክና ሀይሚ ቡታጅራ ስለገቡ ደስ ብሎኛል። እግዚአብሔርን ነው የምላቸው። አዲስ አበባ ሲመለሱ ነው የሆነ ነገር የሆነ ችግር የሚፈጠረው የሆነ ተንኮል የሚሰራባቸውና ቡታጅራ እያሉ የነበሩ ጊዜ በጣም ሰላም ነበሩ። አሁንም ቡታጅራ መሄዳቸው በጣም ትልቅ ሰላም ነው ያበሰረን። ወይም ደግሞ ጥሩ ነገሮችን እንሰማለን እናያለን ከነሱ ብዬ አስባ ያስባለ እንግዲህ በአለም እየመጣ ስለሆነ እንግዲህ በሀገር ባህል ልብስ በጣም አምሮባችሁ ተውባችሁ ለማየት ያብቃን። ሀይሚዬ ደግሞ ፋሲልን የራሱ ጉዳይ ገደል መግባት ይችላል ተዩ። ምንም ስለሱ ማሰብም መጨነቅም ምንም ሊያረግሽ አይችልም። ምንም ምንም የሚያረግሽ ነገር የለም። መጨነቅም ስለሱ እያሰብሽ ራሽን ማስጨነቅ የለብሽም። ራሽን ጠብቂ፣ ከራስ በላይ ንፋስ ነው። ለብሩክም ጊዜና ቦታ ስጭው። ምንም ነገር ስታደርጊ ቢያንስ አሳውቂው፣ ይጨነቃል። በጣም እንደምታየው ነው ሰሞኑን በአንቺ ጉዳይ ስንት ተጨንቆ እንደነበርና እያንዳንዱ እርምጃሽን እያሳወቅሹ ብትራመጅ፣ እያሳወቅሹ ብትሄጅ የተሻለ ነው ብዬ ነው የማስበው። የዛሬ የነበረኝ ሀሳብ ይህንን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሰሞኑን ሀይሚና ብሩክ በሀገር ባህል ልብስ ለፋሲካ አምረው ደምቀው ሽብርቅ ብሎ ሶሻል ሚዲያውን ያጥለቀልቁታል። እናንተ ብቻ ጠብቁ ለማለት ነው ይህንን ቪዲዮ ልሰራ የቻልኩት። ሰላም አምሹልኝ። አመሰግናለሁ።